እሺ አንዴ ብሮ እኔ ስልክልክ ተቀበለኝ። እሺ እሺ አንድ በላይ ስለማትወጥ ነው። ይሁን ልጅ ፓፓ ከሚጮህ ቦታ ራቅ በል። በሚቻው ቦታ ራቆ ስትገቡ ጊዜ ቦቢ አንድ ስልክህን ማን ነው የሚወተረን ሰው እና ከአንድ በላይ ስለማግባት ምናምን ያልከው አይደለ? ክርስቲያኖች እንደዛ ብሎ ይጠይቃሉ ነው የሚለው። ክርስቲያኖች ከአንድ በላይ ለምን ታገባላችሁ ወይም ይሄ ነገር ክልክል ነው ብሎ የመናገር ሞራል የላቸውም። እንደ መጽሐፍ ቅዱስ ከሄድን አንዲትም ቦታ ላይ ከአንድ በላይ ማግባት ክልክል ነው የተባለበት ቦታ የለም። ስለዚህ እንደ ክርስትና አንድ ሚሊየን ቢያገባ ሰውየው ምንም አይነት የሚከለክል ማስረጃ የለም። ይቅርታ አነስ አንድ ሚሊየን አንድ ቢሊየን ሚስቶችን ቢያገባ አንድ ክርስቲያን፣ ከአንድ በላይ አታግቡ ወይም ክልክል ነው ከአንድ በላይ ማግባት የተባለበት ቦታ የለም በፍጹም። እንደውም እስልምና ነው የገደበው። ነቢያችን ሰለላሁ አለይሂ ወሰለም መጥተው እስከ አራት ብለው ባይገድቡ ከዚያ በላይ ቢያገባ ሰውየው አይከለከልም ነበር ዝም ብላ ያገቡ ነበር ሰዎች። መጽሐፍ ቅዱስ ላይ እንደ ምሳሌ ማንሳት እንችላለን። እግዚአብሔር የሚያናግራቸው የእግዚአብሔር ሰዎች እነ አብርሃም ከአንድ በላይ አግብተዋል፣ እነ ሙሴ ከአንድ በላይ አግብተዋል፣ እነ ዳዊት ከአንድ በላይ አግብተዋል። ሰለሞን ሰባት መቶ ሚስቶች እና ሦስት መቶ ቁባቶች፣ አንድ ሺህ ሚስቶች ነበሩ። ታስባችሁታል? ሰባት መቶ ሚስቶች ጀማ። መጽሐፍ ቅዱስ ላይ ሰባት መቶ ሚስቶች እግዚአብሔር አንዲትም ቦታ ላይ ለምን ሰባት መቶ ሚስት አገባ ይሄን ማግባትህ ወንጀል ነው ክልክል ነው ብሎ የተቃወመበት አንዲትም ቦታ የለም። ግን የእግዚአብሔር ቃል ነው ተብሎ በሚታሰበው መጽሐፉ ላይ ሰባት መቶ ሚስቶች ያለው ሰው አለ። እሺ በመረጃ የሆነ ሰባት መቶ ሚስቶች እንደነበሩት ላሳያችሁ እሺ ሰባት መቶ ሚስቶች እንደነበሩት ላሳያችሁ። አረ ያውና ያውና ያውና ይታያቸው። ያው ለእርሱም ወይዛዘርት የሆኑ ሰባት መቶ ሚስቶች ሦስት መቶ ቁባቶች ነበሩት። ሚስቶችም ልቡን አዘ ነበሩት ይላል። ያ ስለ ሰለሞን ንጉስ፣ ሰለሞን ሰባት መቶ ሚስቶች ሶስት መቶ ቁባቶች ነበሩት። ቅዱሳን ይህ ነው እዚ ጋር ሌላኛው፣ እዚ ጋር ሌላኛው ለቁትሂም አባት ለአሹር ሄላ እና ነዕራ የተባሉ ሁለት ሚስቶች ነበሩት። ያዕቆብ ልክ እንዲሁ ሚስቶች ነበሩት ሊያናሀና የሚባሉ ሚስቶች ቁባቶች ነበሩት። አብርሃም ልክ እንዲሁ ከአንድ በላይ ሚስቶቹ ናቸት ነበር። ይሄ ሁሉ ችግር የለውም። መጽሐፍ ቅዱስ ላይ አንዲትን ቦታ ላይ ከአንድ በላይ አታግቡ ከአንድ በላይ ክልክል ነው የተባለበት የለም መጽሐፍ ቅዱስ ላይ። ስለዚህ ከአንድ በላይ ማግባትን የመቃወም ሞራል የለውም ማለት ነው ክርስቲያን ሰው። ብሉይ ኪዳን እኮ ነው ይላል የአምላክ ቃል ነው። አይደለም አምላክ በሁሉም ጊዜ ትክክል ያደርጋል። ናያደርገ የተቃወመባቸው ቦታ ካለ እነዚህን ቅዱሳን ሰዎች አምጡ። አብርሃም ግን ትዕዛዜን ጠብቋል እያለ መስክሮለታል እግዚአብሔር። ነገር ግን ከአንድ በላይ መግባቶ ሲቀር ብሎ የተቃወመበት ቦታ የለም። ተገኝ ዳዊትን ሲያወድ ሰው እናያለን። እግዚአብሔር ምን ይላል? ዳዊትን ያወድ ሰው ዳዊትን ዳዊት ግን በእግዚአብሔር ፊት ምንም አይነት በደልም አላደረግም፣ ክፉን ነገር አላደረገም በኦሮ ላይ ካደረሰው በደል በቀር ይላል። ከአንድ በላይ ማግባቱንስ ስ በፍጹም አልኮነነበት። በጣም ይገርማችኋል። ችጽሜ በጣም ረዝማለች። እዚህ ድስ ድስ ታች እውነት እውነት እላችኋለሁ ይሄን ያየ ብፁዓን ናቸው። እሺ፣ ምን ነበር ሌላ? ልጅ ባፓ ጥያቄ አለ ሜትናጽ ብዙ ጊዜ ሰላት ስታደርጉ አቅጣጫችሁን ወደ መካ ነው የምታዞሩትና አላህ መካን ያለው? ላ አላህ መካ ስላለ አይደለም። እህ አላህ መካ ስላለ አይደለም። ምንድነው ከተባለ ከዓባ የሶላት የሰንበት አቅጣጫ ላይ አላህ በቁርአን ላይ አቅጣጫችሁን ሰላት ስታደርጉ ወደ መካ ነው ዞራችሁ የምታደርጉት አቅጣጫ ለምን እንደምትቀይሩት? አላህ በሁሉም ስፍራ የሚገኝ ከሆነ አላህ በሁሉም ስፍራ የሚገኝ ከሆነ ለምን አቅጣጫ መዞሩ አስፈለገ? ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ። ታዲያ ለምንድን ነው ኔትወርክ አስተካክሉ። ናሽን እየዘገየ ነው። የሚደርስ ወደዛ ዞሩ አለ። አዎ ዞሩ ስላለ ወደዛ ዞራችሁ ነው የምታገኝ። አይ ሰውየው አምላክን እንደምታምን ሁሉ እርሱ ያዘዝህን ትእዛዝ መፈጸም ደግሞ ከእምነት ነው አይደለም? አምላክ ባዘዘህ መልኩ ነው አምልኮን የምፈጽመው አይደለም?

ሶላትን በምትሰግዱ ጊዜ ወደ ቂብላ አቅጣጫ ዙራችሁ ስገዱ ይላል። በዚሁ አንጻር መጽሐፍ ቅዱስ ላይ ወደ ቤተ መቅደስህ ዙሬ እሰግዳለሁኝ አለ ዳዊት። እግዚአብሔር ቤተ መቅደስ ብቻ ነው ያለው ማለት ነው፣ ወደ ሌላ ቦታ የለም ማለት ነው። ያስጌዳል። እዚህ ያስጌድም፣ ወደ ቤተ መቅደስህ ዙሬ እሰግዳለሁ አለ። ላሳያችሁ፣ ቅዱሳን ላሳያችሁ፣ ዳዊት ወደ የራሳቸው የሆነ አቅጣጫ ነበራቸው እነሱ መጽሐፍ ቅዱስ ነው ስግደትን በሚያደርጉ ጊዜ ላጣላቸው ያው እና ቅዱሳን ይታያቸዋል። ወደ ቅዱስ መቅደስህ እሰግዳለሁ። ስለ ምህረትህና ስለ እውነት ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አደርጋለሁ። ወዴት እሰግዳለሁ አለ? ወደ ቅዱስ መቅደስህ እሰግዳለሁ እ?

እውቀቱ ደግሞ ሁሉንም ቦታ ያካበበ። አንድ ጥያቄ ነበር። እኔ አሁን ነቢያች ሱራ ስልም በመጀመሪያ ደረጃ ቁርአን ሲወርድላቸው ማንበብም መጻፍም አይችሉም እና ያኔ እሳቸው ማንበብን መጻፍም ስለማይችሉ የጻፈላቸው እና እንትን ቁርአን እንደዚህ ጽፎ አባጭቶ እንትን ያደልን ሰው እነማን ነበሩ? እሺ፣ ሌላ ሌላ፣ እሺ፣ በቃ ቁርአንን የጻፈው ማን ነው? ቁርአን ከማን ዘንድ ነው የመጣው? በማን በኩል መጣ? ለማን መጣ? ማን ጻፈው? ቁርአን ከማን ዘንድ ነው የመጣው? ከአላህ ዘንድ። በማን አማካኝነት? በመላእኩ ጅብርኢል፣ በገብርኤል ወይንም በመንፈስ ቅዱስ አማካኝነት መጣ። ለማን መጣ? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ማን ጻፈው? የነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች። ለዚህ ሁሉ ማስረጃ ቃለላሁ ሱብሃነሁ ወተዓላ ፊሱረቲ ሹዐራ

ቁምሱ ዬ ካላስቸገርኩ ከኮፒሪንግ አስደርግልኝ እና ሪፖርት ስለተደረገብኝ እና ደግሞ ከፍተኛ ችግር ላይ ነኝ። ሊያግዘኝ የፈለገ ፕሮፋይሌ ላይ አካውንት ያለ ያግዙኝ። ስራ አቁም ያለው አባረውኛል። ሁለት ሶስት ቦታ ጸጉር ቤት ሰራ ነበር ተባረር ያለው፣ ቡና ምናምን ሞካክር ነበር እሱንም ስላስቆሙኝ ከፍተኛ ችግር ላይ ነኝ። አግዙኝ። እግዚአብሔር ይመስገን። ሌላው እሑድ ዕለት ነቢል ጋር ፕሮግራም ይዘውልኛል። ነቢል ሰለምቴው እሱ ጋር መታችሁ በእሱ ጋር ማገዝ ትችላላችሁ። ነቢል ሰለምቴው ፕሮግራም ይዞልኛል። ሙሉ ቤተሰብ ነው የሰለም ነው። አጠቃላይ ስድስት ልጆች እና እኔ ሰባት ቤተሰብ ማለት ነው። ያው በሁለቱ ልጆች የተነሳ ነው። እና አላህ ሁላችንንም ቀጥተኛ መንገድ መርቶናል። ይሻላ ደግሞ አባታቸውም አንድ ቀን ወደ እውነታው ይመጣል። በዱዓችሁ አግዙን ማለት ነው። እስከዛ ድረስ ግን ያው ሲንግል ማማን በመሆኔ ትንሽ ችግር ላይ ነኝ። አግዙኝ። ስራ ቁም ቁጭ ያለ አካውንቴ ፕሮፋይል ላይ አለ። ልጅ አሰላሙ ዓለይኩም ራህመቱላህ በረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሱ ጥያቄ ነበረኝ። እሺ ጥያቄሽ። አባቴ ማለት ነው አባቴ ትንሽ ያማው ነበረ፣ የሆነ እንደ ጂኒ ምናምን ነገር ማለት ነው። እሺ እና ያንን ነገር ሁልጊዜ አንድ አመት አንድ አመት አንድ አመት ሲሆን በግ ምናምን እያረደ እንትን ይላል። የሆነ ደም ምናምን ካላየ ያማዋል በሚለው እንትን ይል ነበር። ና ይሄን ነገር እንዴት ነው?

አባቴ ማለት ነው ያማዋል፣ እና በጣም ያማዋል አንዳንድ ጊዜ እና የሆነ መወከል ምናምን የሚባል ነገር አለ በገጠር አካባቢዎች እና ያንን ነገር አባቴ በአንድ አመት በአንድ አመት ያው በግ ምናምን እያረደ ያከብራል ማለት ነው። ልክ እንደ የሆነ እንደ ማክበር ምናምን ነገር እና ያ ነገር እንዴት ይታያል? ሀራም ነው ወይ ወይስ ችግር የለውም አይቻልም? እሺ